ሰላም ጤና ይስጥልኝ። ውድ የብዛት ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። አንድ አጠር ያለች እርስዎ ቢሆን የሚያደርጋሉ በትረካ መልክ አዘጋጅቼዋለሁ ማለት ነው። ትከታተላችሁን አሳባስታችሁን እንድትለግሱን ስል በአክብሮት እና በትህትና ጠይቃለሁ። ወደ ትረካው እገባለሁ ማለት ነው። ዛሬ ለእኔ ልዩ ቀን ነው። በጉጉት ስጠብቅ የነበረው ነፃነቴን የምጀምርበት ቀን ነው። ደስታዬ ወደር የለውም። ከእናቴ ጭቅጭቅ የተላቀቅኩበት ቀን ነው። እናቴ በጣም ጠንካራ መንፈሳዊ ነች። አባቴ ደግሞ ከምንም ነገር ነፃ ሰው ነው። በነፃነት ያምናል ማለትም የሰው ልጅ እንደ ፍላጎቱ መኖር አለበት ብሎ ያስባል። ታዲያ በእናቴ እና በአባቴ ሁለት የተለያዩ የህይወት መርሆች በመካከል እኔ በጣም ስፈተን ቆይቻለሁ። እናቴ ልክ እንደእርሷ መንፈሳዊ እንዲሆን ስለምትፈልግ ትመክረኛለች፣ ትቆጣኛለች፣ ከፍ ሲልም ዱላ አንስታ ትመታኝ ነበር። አባቴ ደግሞ ተያት፣ ፍላጎቷን ትከተል፣ ነፃነቷን አትገድቢያት፣ ልጅነቷን ትጠቀምበት፣ ልጄ ነፃነት ኖሯት እንድታደግ ነው የምፈልገው ይላል። በአባቴ ንግግር ሁሌ እናቴ በጣም ታዝናለች፣ ታለቅሳለች። በጾም በጸሎትም አፍስሳ ትጋደል ነበር። ቅድስት ድንግል ማርያምንም ዘወትር ስትተኛም ስትነሳም አማልጅኝ እርጅኝ አግዥኝ እያለች እያለች ሁሌም ትማጸናታለች። ሁሌም ለቤተ ክርስቲያን ሻማ፣ ጧፍ እጣን እያዘች ትሄዳለች። አባቴም አንቺ ብር የምትጨርሽው ለሻማና ለጧፍ ነው፣ እንዲሆነሽ ምን አገኘሽ? ይላታል እናቴም እግዚአብሔርን እስከሚሰማኝ ጸሎቴን እስከሚሰማኝ ድረስ መብን እየያዝኩ ደጅ ጠነዋለሁ አንድ ቀን ጥያቄን ይመልስልኛል፣ ትለዋለች። እናትና አባቴ መጀመሪያ ሲተዋወቁ እናቴ በመንፈሳዊ ሕይወቷ ጠንካራ፣ አባቴ ግን ግድ የለሽ ነበሩ። አባቴም እናቴን በጣም ስለወደዳት እሷን ለመቅረብ እና የእሱን ለማድረግ መንፈሳዊ የሆነ መስሎ ነበር። ከዚህ በኋላ በቃ ከሱ ወዲያ መንፈሳዊ ይጾማል፣ ይጸለያል፣ ገዳማትን ይሳለማል። እናቴም ብዙ ደጅ ካስጠናችው በኋላ የእውነት ህይወቱ የተለወጠ መስሏት በስተ መጨረሻ እሻለቸው። እናም ተጋቡ፣ አብረውም ደስተኛ ሕይወትን መምራት ጀመሩ። እኔ ከተወለድኩ በኋላ ግን ቀስ በቀስ አባቴ ወደ በፊት ህይወቱ ተመለሰ። እናቴም በመንፈሳዊ ህይወቱ እንዲቀጥል ያላደረገችው ጥረት አልነበረም። እኔንም አባቴ ወደ እርሱ ሲስበኝ፣ እናቴ ወደ እርሷ ስትስበኝ፣ እንዲሁ እንደ ጅዋጅዌ ሲጫወቱብኝ እዚህ ደረሻለሁ። አስራ ሁለተኛ ክፍልን ጨርሼ ጎንደር ዩኒቨርሲቲ ደርሶኝ እዚያ አገብቻለሁ። በሚያሳዝን ሁኔታ ግን ነፃነት ላገኝ ነው ብዬ የተደሰትኩበት የተደሰትኩበት የባሰ እስር ቤት ሆኖ አገኘሁት። እንዲህ የሚሆነበት ምክንያት ዶርም ሳይሆን የምኖረው የእናቴ ጓደኛ ከሆነችው ከፌብን ቤት ሆነ። ሌላ እስር ቤት ፌብን ከባለቤቷ እና ከሁለት ሰው ልጆቿ ጋር ነው የምትኖረው። ከልጆቿ አንድ ትምህርት ቤት ነው የምንማረው። ሰዎቹ በጣም ይከብዳሉ። እንደ እናቴ ሁሉም በሚባል ሁኔታ መንፈሳዊ መንፈስ ያጫውታቸዋል። እነርሱ እኔን ለመቅረብ ይሞክራሉ፣ እኔ ግን አልፈልግም። ቁጭ ሲሉ የሚያወሩት ሁሉ ስለመንፈሳዊ ነው። ግርም ይሉኛል። አይደክማቸው። በሚገርም ሁኔታ በገባው ማግስቱ ሁሉም ተነስተው ከሌቱ አስር ሰዓት ጸሎት አደረጉ። በስተ መጨረሻም ዘመሩ። አላስተኛ ብለው እርብሻ አደረጉኝ። ሳጠና አምሽቼ ትንሽ ከፍቅረኛ ጋር ሳወራ ቆይቼ ቶሎ አልተኛሁም ነበር። እነርሱ ደግሞ አላስተኛ አሉኝ። በዚህ መልኩ እንዴት እንደምንካረም ግራ ገባኝ። ምን አጨቃጨቀኝ ብዬ ተነሳው። ትምህርት ቤት ሄዱ። ትምህርት ቤት ሄደን ነፃነት የማገኘው ትንሽ ትምህርት ቤት ነው። በማግስቱ ጭራሹን የሚባስ ብለው እኔን ቀስቅሰውኝ ጸሎት አድርጊ አሉኝ። ግራ ቢገባኝ አሞኛል አልኳቸው። ጸበል ንስጥሽ ወይስ መድኃኒት? አይዞሽ ተነሺ፣ ስትጸልይበት ይተውሻል ብለው በጣም በማባበል አስነስተው እንድጸለይ አደረጉኝ። መጸለይ ሳይሆን መጮህ ነበር ያማረኝ። ጸሎቱ በአባታቸው መሪነት እየጸለይን ጨረስን። ከጨረስን በኋላ ደግ ወንሽ እንዴት ነሽ? ምን አይነት ነሽ ወይስ ጸበል? ብቻ ያላሉኝ ነገር የለም። እኔ ግን አንዱንም አልፈልገው፣ ምክንያቱም አሞኝ ሳይሆን ለማምለጥ የተጠቀምኩበት ዘዴ ነበር። ህይወት በዚህ መልኩ ቀጠለ። ሴቷ ልጅ ኤልሳቤ ትባላለች። ኤልሳ ስላት ወንድ አይደለሁም ብላ ትመልስልኛለች። በዚህ መካከል እረርላለሁ። ወንዱ ልጅ ደግሞ ሮቤል ይባላል። እኔም አላርፍ እሮባለዋለሁ። ስሜ በቅዱሳን ስሜት እንዲሆን የፈለግኩት ከቅዱሳን ረዳት እና በረከትን ለማግኘት ስለሆነ በሙሉ ስሜ ጥሬን ይለኛል። የእሱም አይባስ ብሎ አንድ ቀን ከኤልሳቤት ጋር አብረን ተኝተን ሳለ ጠርቷት ሴት ወንድማችንን ቀስቅሻት አላት። ምን ለማለት ፈልጎ ነው ብዬ እርር አልኩ። እሷ ስትቀሰቅሰኝ ስለተናደድሁ የሴት የሴት ልማዴ ላይ ስለሆንኩ መጸለይ አልችልም አልኳት። ችግር የለውም ተጣጣፊና መጸለይ እንችላለን አለችኝ። በቃ እነዚህ ሰዎች በምንም ልገላግላቸው አልቻልም ማለት ነው። እንዴት ተነስቼ፣ በንዴት ተነስቼ ጸለይኩ፣ ግን ጸሎት አይባልም ነበር እንዴት ሴት ወንድማችን ይለኛል እያልኩ አብሰለስል ነበር። ትምህርት ቤት ስንሄድ ኤልሳን ለምን እንዲህ አለ ስላት ሱሪ ስለምትለብሽ ነው አለችኝ። ታዲያ ሴት ሱሪ እንጂ የወንድ ሱሪ አለበስኩ? እሷም ሴት የወንድን ልብስ አትልበስ፣ ወንድም የሴት ልብስ አይልበስ ይላል መጽሐፍ ቅዱስ አለችኝ። እንዴት አልኳት። በእርግጥ እናቴ ሁሌም ትነግረኝ ነበር። እናቴ ሁሌም እንደዛ ትልበሽ፣ እንደዛ አታድርጊ፣ እንደዛ አትሆኚ ትለኝ ነበር ግን የእነሱ ደግሞ ባሰ። እናም በዚህ መልኩ መኖር ጀመር። እኔ ላለመጸለይ ላይ መንፈሳዊ መንፈሳዊ ላለመሆን እሞክራለሁ። እነሱ ግን ጠንካራ መንፈሳዊ እንደሆን የማያደርጉት ነገር የለም። ታዲያ አንድ ቀን ቤተ ክርስቲያን ሄደው ጉባኤ አምሽተው ተመለሱ። እኔም በማግስቱ ለምን አብሬያቸው አልሄድም ብዬ አብሬያቸው ሄዱ። እናም ተምረን ስንመለስ በመንገድ ላይ በእግራቸው ስለነበረ የሚመለሱት መንገድ ላይ ጥያቄ ይጠያየቁ ጀመር። እናም ሲጠያየቁ፣ ወንዱ ሲጠይቃት እሷ ጥያቄው መልሱ ጠፋባት። ጥያቄው እንዲህ ነበር የሚለው ለሰባት ዓመት ያክል ውሃ ሳይጠጣ የቆየ ቅዱስ አባት ማን ይባላል ይላል። እሱን ደግሞ የራሱ ገርሞኝ ልብ ብዬው ነበር እና እኔም አባ በግ ብዬ መለስኩለት። በጣም ጎበዝ፣ በጣም ትክክል አውቅሽው እኮ አለኝ ዴ እንደዚህ ያስደስታል ማለት ነው፣ እንደዚህ ያስብላል ማለት ነው ብዬ አሰብኩኝ። እና እኔም በማግስቱ የበለጠ በደንቡ ብዙ ጥያቄዎችን ለመያዝ እና ለማጓጓ በጣም ነበር ደስ ያለኝ እንደዛ ሲለኝ። እናም ተመለስን። በጣም እኔን ለመቅረብ ይሞክራሉ፣ ያባብሉኛል። በቃ ተነሱ ጓደኛ እንደሆን ተነሱ ጋር እንድገጥም ይፈልጋሉ። እኔ ደግሞ በቃ ነጻነት ነበር እንፈልገው ማለቴ፣ ከእናት አባት ተላቀኩ ብዬ እንደ ልቤ የፈለግኩበት ቦታ መሄድ፣ የፈለግኩትን ጓደኛ መያዝ፣ በቃ ወጣት እንደ ወጣት መኖር ነበር የምፈልገው እንጂ እንደ እስር ያለ ነገር አልፈልግም ነበር። በዚህ መካከል በፍጹም አንግባባም ነበረ። ነገር ግን እነሱ በጉልበት ሳይሆን በፍቅር ወይም ወደ ራሳቸው ይስቡኛል፣ ያስቀኑኛል። የእህትና ወንድሙ ያላቸው ፍቅር በጣም ያስቀናል። እርስ በርስ ሲረዳዱ፣ ሲወያዩ በቃ ያላቸው ነገር ልዩ ነው። እንደ እውነቱ ቀስ በቀስ እኔም እየወደድኳቸው መጥቻለሁ። ነገር ግን